በትንሱና በአላዛር መሀል እንግዲህ ከባድ ነገሮች እየተፈጠሩ ይገኛሉ። ትንሱ እጅግ በጣም እየከፋት እያዘነች ትገኛለች ማለት ነው። አላዛር ደግሞ እንግዲህ በጣም ደስ የሚል ስሜት ውስጥ ነው የሚገኘው። መሄድን መርጧል። መሄድን እየፈለገ ይገኛል። ጸሎት አድርጉልኝ እንዲሄድ እንድሳካልኝ እያለ ይገኛል። እና ትንሱ ደግሞ ይህንን ነገር ልትቀበለው አልቻለችም። ትናንትና በሰራው ቪዲዮ እንግዲህ ፕራንክ እያደረጋት ምናምናም መስሏት ነበረ። አሁን ላይ ግን ፓስፖርቱን ይዞ በስነስርዓት በቃ የእውነቱን እንደሚሄድ ስታቅ በጣም ነው ተናዳበት ተበሳጭታበት። በጣም አስመሳይ ነው፣ ውሸታም ነው ብለው ድጋሚ እንዳትነካኝ፣ እንዳትደውልልኝ፣ እንዳትጠገኝ ብላ በቃ በጣም ጮኻ ነው የተናገረችው ድምጿን ከፍ አድርጋና፣ አሳዝናኛለች። እውነት ነው ለእኔ ትንሱን፣ እደግፋታለሁ። አላዛር ያው በጣም እየቀበ ነው ብዬ ነው የማስበው። ማለት ይሄ የቅንጦት ነገር ነው ወይ ደግሞ በጣም አስፈላጊ ነገር ሆኖ ሳይሆን በቃ መሄድ ስለፈለገ ብቻ ነው። ውጭ ሀገር ሲባል ሁሉም ሰው በቃ እንደ በግ መነዳት ነው የሚፈልገው እና ያንን ነገር ነው ያየውበት እንጂ ያን ያህል ምንም አስቸግሮት ከፍቶት ምንም ያጣው ነገር ኑሮ አይደለም። በቃ እስከ ጥግ ድረስ አለው። ኢትዮጵያ ውስጥ ሀብታም ኑሮ የሚኖረው ራሱ ሀብታም እራሱ እንደነሱ እንደ ዩቲዩበሮቹ አይኖርም። እግዚአብሔርም በደንብ እስከ ጥግ ድረስ ነው። ዘና ፈታ ብለው አለባበሳቸው፣ አረማመዳቸው፣ ሁሉ ነገራቸው በቃ የተንደላቀቀ ጥሩ ህይወት ነው የሚኖሩት። እግዚአብሔር ይመስገን። ለዚህም ጥሩ ነገር ነው በቃ የቤተሰብ ከቤተሰብ ሸክም ጫና ወጠው በራሳቸው ራሳቸውን ችለው ቆሞ ማየት በራሱ ደስ ይላል። እና አንዳንድ ወንዶች ደግሞ ብዬ የምናገረው እንደ ሀሳብ የምሰጠው ደግሞ ኢትዮጵያ ውስጥ በተለይ አንድን ሴት ልጅ በቃ ይወዷትና ያፈቅሯትና በቃ እሷ ልጅ እጃቸው እስኪያስገቡ አፈር ጭቃ ነው የሚበሉት። በቃ ይወጣሉ፣ ይወርዳሉ፣ ያብዳሉ። በቃ ይሰቀላሉ። በቃ ይሁን እንዴት ነው? በጣም በቃ ያችን ሴት እጃቸው እስክትገባ ቤታቸው እስክትመጣ በፍቅራቸው ጠብ ማለቷን እስኪያውቁ እስኪያረጋግጡ የማያደርጉት በቃ የማይፈለቅሉት ድንጋይ የለም፣ የማይወጡት ተራራ የለም፣ የማይወርዱት ቁልቁለት የለም የማይሻገሩት ባህር የለም። በአጭሩ ማንም አይዛቸውም፣ ማንም አይቆጣጠራቸውም እና በቃ እስከ ጥግ ድረስ ነው የሚሄዱት። ከዛስ፣ በእጃቸው ካስገባት በኋላ በጣም በቃ እንደማትሄድ፣ በጣም እንደምትወዳቸው፣ በጣም እርግጠኛ ከሆኑ በኋላ ግን የሚያደርጉት ነገር ምንድን ነው? የሆነ ኮተት ይዘው ይመጣሉ። የሆነ ነገር በቃ ለሴቷ የማይመቻት ነገር፣ በቃ የማትፈልገውን ነገር፣ የማይሆን ነገር፣ ለፍቅራቸው ለህይወታቸው ጠቃሚ ያልሆነ ነገር ያመጣሉ ሀሳብ እና ከዛ ውስጥ እኔ አላዛርን እመድበዋለሁ። በእርግጥ መልካም ሰው ነው፣ ጥሩ ሰው ነው፣ ጥሩ ልብ አለው። ትንሱንም ማጣት አይፈልግም። በጣም ፍቅር አሰጣጥ ይችልበታል። እንደውም የሆነ ኢንተርቪውን ትናንትና የተለቀቀውን ቪዲዮ ገብታችሁ ብታዩ ጥፍጥ ያለ ወሬ በቃ ሲያወሩ በቃ እስከ ጥግ ድረስ ነው የሰማቸው በቃ ተመስጬ እና ትንሱን በቃ አንደበተ ርቱዕ ናት። በጣም ነው ደስ የምትለው ስታወራ። አላዛርም በቃ ካሳለፈው ህይወት እና ደግሞ አሁን ያለው ስለ ሰዎች፣ ስለ ራሱ ህይወት እያመዛዘነ እያመጣጠነ በጣም ብዙ ነገር ሲናገር ነበርና እኔ በቃ ሰው ቀርቦ ሲርቀኝ በቃ ፍቅረ ማሰ ማጣጣት አልችልም ወይ በቃ እኔ መንከባከብ አልችልም ወይ ለዛ ነው ወይ የሚርቁኝ ብዬ ጨነቅ ነበር። በጣም አስብ ነበር። በጣም እፈራ ነበር። በጣም አስብ ነበር አለና፣ ግን ትንሱ ጋር ያየሁት ነገር በጣም ሴት ልጅ መንከባከብ እንደሚችል፣ እስከ ጥግ ድረስ ፍቅር መስጠት እንደሚችል፣ ለሴት ልጅ በጣም ምቹ የሆነ ሰው እንደሆነ በተለይ ለትንሱ በቃ የእውነት በጣም በቃ ከሚባለው ከሚባለው በላይ ከፍ ያደረጋት በጣም አገላለጹ፣ ፍቅር አሰጣጡ፣ ፍቅር አገላለጹ የሆነ ብቻ እንክብካቤው በጣም ይለያል እና ለሴት ልጅ እስከ ጥግ ድረስ እንክብካቤ ይሰጣል። ጥሩ ነው፣ ለትንሱ ጥሩ ጅማሮን ያሳያት። ግን ምን ያደርጋል፣ አንዳንዴ የማታድርበት ቤት አታምሽ ይባላልና ይህንን ፍቅር አሳይቷት፣ ይህንን ደስታ አሳይቷት፣ ይህንን ዓለም አሳይቷት። እንግዲህ ዛሬ እንደ አዲስ አዲስ ህይወት የማያውቀው ሀገር የማያውቀውን ዓለም ለማየት እንግዲህ በጣም ጓጉቶ ተጨንቆ ለመሄድ ነው እያሰበ የወሰነው ማለት ይቻላል። በጣም በትልቅ ደስታ ተሞልቶ ነው ያለው። ትንሱ ግን ለፍቅር ብላ ያሳለፈችው መከራ አለ፣ ያሳለፈችው ችግር አለ፣ ያሳለፈችው እጅግ እጅግ በጣም አሰልቺ ህይወት አለና ያንን ህይወት ተላቃ በቃ የተሻለ ሀገር ሄዳ የተሻለ በቃ ጥሩ ገንዘብ ጥሩ ገቢ የሚያስገኛት ሀገር አለም መሄድ ትፈልግ ነበረ እንደውም መሄድ የነበረባት እሷ ነበረች ቀድማና ቢሳካላት ምናም ደስ ይላት ነበር ግን አሁን አላዛርን ካገኘች በኋላ ህይወት በቃ ሙሉ ሆነችላት የምትወደውን ሰው አገኘች የሚወዳትን ሰው አገኘች የሚያስብላትን የሚጨነቅላትን የምታስብለት በቃ የምትኖርለት ነገር አላማ አገኘች በቃ እና ወደ ውጭ የሚያስመኛት ነገር የለም መሄድ ፈልጋ በችግሯ ባጣች በከፋት በተራበች ጊዜ ይህንን ፕሮሰስ የውጭ ፕሮሰስ ጀምረ፣ እንግዲህ ወደ አሜሪካን ሀገር ለመሄድ እንግዲህ ዲቪ ሞልታ ነበር። ያንን ዲቪ ግን ካላዛር ጋር ከሆነች በኋላ ረስተዋለች። ከነ መፈጠሩ ራሱ እንደ ሞላች ራሱ ቼክ አታደርገውም። እና ሄዳ ራሱ የዲቪ ውጤት ሲመጣ ሄዳ እንዳላየች ነው የተናገረችው። ያለ ምንድን ነው በቃ እዚህ ተስፋ አላት፣ እዚህ ኑሮ አላት፣ እዚህ ህይወት አላት፣ እዚህ ትልቅ የጀመረችው አላማ አላት፣ ትልቅ ግብ አላት ትልቅ ላም አላት እና ያንን ነገር እዚሁ ማሳካት እችላለሁ ብላ ለአላዛርም ስትል ለራሷም ስትል ለህይወቷም ስትል ለፍቅሯም ስትል ዋጋ ከፍለ እንግዲህ ዲቪውን እንኳን ሄዳ ላየ ሴት ናት እና አላዛር በእርግጥ የማልፈርድበት ምክንያት ሙሉ በሙሉ እሷ ጋር ከተገናኘ በኋላ በድብቅ ፕሮሰሱን ጀምሮ ምናም ተሳክቶለት ቢሆን ሙሉ መቶ በመቶ በጣም በቃ ከባድ ነገር ልናገረው እችል ነበር ግን ይሄ ነገር የሆነው ከትንሱ በፊት ነው። ያኔ በተከፋ ጊዜ፣ በአጣ ጊዜ፣ በተቸገረ ጊዜ በቃ ህይወት በቃ በጣም አሰልችና ከባድ በሆነችበት በቃ ምንም ነገር ቢያደርግ ምንም ስኬት ስላባጣ ጊዜ ወይም ደግሞ ምንም ነገር ማስተካከል ባልቻለበት ጊዜ ይህንን ፕሮሰስ ጀምሮት ሊሆን ይችላል። ወይም ደግሞ ያንን የጀመረው እና በሰዓቱ ግን አልተሳካለትም። ያልተሳካለትም ምክንያት ምናልባትም ለምክንያት ነው። በቃ እግዚአብሔር ሁሉን ነገር የሚያደርገው በምክንያት ነው እና ይህን ነገር ያቆየው፣ እስከዚህ ጊዜ ያስቀመጠው፣ ያስጠበቀው በምክንያት ሊሆን ይችላል። ሂዶ ቢሆን ትንሱን የማያገኛትም ነበር። እንደዚህ አይነት ጥሩ በቃ የሚኖርለት አላማ ሊኖረው አይችልም ነበር እና ትንሱንም ሊያዘጋጅለት ትንሱንም ሊሰጠው ስላሰበ ነው እግዚአብሔር። እና እግዚአብሔር ትንሱን ሲሰጠው እሱ ደግሞ በቃ ያኔ ተቸግሬ ባጣውበት ጊዜ ነው ፕሮሰስ የጀመርኩት፣ ዛሬ ግን ህይወቴ ጥሩ ነው። ጥሩ ህይወት እየኖርኩ ነው። ጥሩ ነገር እያደረግኩ ነው። ስለዚህ የምኖርለት አላማ አለ። ለእሷ ስል በቃ ተዋለሁ ብሎ መተው ይችል ነበረ። የእውነቴን ነው። አሁን የማያውቀው ሀገር ሂዶ አስቡት። በዛ ላይ አክስት እየዋነች የምትወስደው ግን አክስት በየትኛው በኩል እኔ ያልገባኝ ነገር አሁን፣ አክስት በየትኛው በኩል ነው አላዛር ልትወስድ የምትችለው? ወይም ደግሞ ሄዶ የሚያቅሰው አለ። ምናልባት በብር ኃይል ሊሆን ይችላል። ይህም ብር ደግሞ ከወሰደችው አክሱ ለምን እናቱ አትሆንም? እዛ ሀገር ከሄደ በኋላ እያንዳንዷን ነገር አፍንጫውን ይዛ ነው የምትቀበለው። እያንዳንዷን። እዛ የምሬ ነው ጫኝ አውራጅ ሊሆን ይችላል። የእውነቴ ነው ብዙ አይነት ስራዎች አሉ። አፈር ጭቃ በልቶ ነው የሚሰራው። አልጋ በአልጋ የሆነ ነገር የለም። የሰው ሀገር የሰው አለም የሰው የሰው ኑሮ የሰው ህይወት ነው በቃ ያንም እና ለሚሳካላቸው ሰዎች ለተቸገሩ ላጡ፣ ለተራቡ፣ ለተጠሙ በቃ ህይወት ብሎ ብሎ ብሎ ላልተሳካላቸው ሰዎች ሄደው ቢሰሩ ቢስተካከሉ ያደገ ሀገር ሄደው በሰዓት ነው የሚከፈለው። ጥሩ ስራ ሰርተው እዛ ለመኖሪያ ሳይሆን ለመስሪያ በቃ ሰርተው ወደ ሀገራቸው ቢመለሱ ጥሩ ነው። አላዛር ምን ጎደለኝ ብሎ ነው በዚህ ልክ ሊሄድ ያሰበውና ትንሱን አበባ ይዞ መጦ ምናምን ሊያባብላት ሊያታልላት ሞከረ። ግን እሷ እስከዛች ሰዓትና ሰከንድ ደቂቃ ድረስ ማለት ነው ፕራንክ እያረጋት ነበር መሰላት። ግን ደግሞ የእውነቱን እንደሆነ ስታውቅ በጣም አስመሳይ ውሸታምነ በማለት ተቆጥተው ሰድባው ጥላውን ሄደችና፣ አላዛርም እንዴት ለምን የሆነ ልክ እንደ ኖርማል ነገር ስቃ እንድትቀበሉ። አሁን ምና ላይ መሰላችሁ? እሱ ገና ባክስት የዋ ፕሮሰስ ሄዶ ገና እዛ እንኳን ወረቀት እስኪያገኝ ስንት ዓመት እንደሚፈጅበት ሁላችን የምናውቀው ነገር ነው። ምንም የሚካድ ሀቅ አይደለም። ይህ ግልጽ የሆነ ሪያሊቲ ነገር ነው። ውጭ ሀገር ስትሄዱ በባህር መሄዳችሁ፣ በህጋዊ መሄዳችሁ ስትሄዱ ብዙ ፕሮሰስ አለ። ወረቀት እስክታገኙ ግሪን ካርድ የሚባላለ ያንን እስክታገኙ ያለውን ፕሮሰስ ያለውን የሚወስደውን አመት አስቡ፣ ዝም ብላችሁ ኢማጅን። ግን እሱ ልክ እንደ ቀልድ በቃ የሆነ ከኢትዮጵያ ቆይቶ ምንድነው አዲስ አበባ ቆይቶ ወደ ቡታጅራ ወይም ደግሞ አዲስ አበባ ቆይቶ ወደ ሀዋሳ እንደመሄድ ወይ ደግሞ አርባ ብንጭ እንደሚሄድ ምናምን አርጎ ነው ያሰበው። ሁሉ ነገር አልጋ ባልጋ የሚሆንበት ነገር ነው አርጎ ያሰበው። በጣም ጓጉቷል ለመሄድ በጣም በቃ ተደስቷል። ግን ደግሞ ይሄ መሆን የለበትም ብዬ እንደኔ ሀሳብ እሰጣለሁ። ትንሱ ደግሞ በመሀላችን ብዙ የሚገባ ነገር አለ። ሴት ልጅ ናት። ይህ ሁሉ አመት በእርግጥ በስደትና በአገር ውስጥ ነው የሚኖሩ። ስደት የለያያቸው ኑሮ የለያያቸው ሰዎች ድጋሚ ሲገናኙ ከአመታት በኋላ በጣም ደስ የሚል ህይወትን ያሳልፋሉ ወይ ደግሞ የአማረ ኑሮን ይኖራሉ። ግን እነዛ ታግሰው ለኖሩ ሰዎች ነው። ግን ይሄ ጥጋብ ነው ብዬ ነው የማስበው። በቃ አላዛር የወሰነው የመረጠው መንገድ ቅንጦት ነው። በቃ በአጭሩ ከእናቱ ጉኛ ሳይወጣ በከፋው ባዘነ ጊዜ እናቱ ጋር ውጦ የሚሄድበትን ቤት ሀገር ትቶ ጥሩ ህይወት እየኖረ አክስቴ እንዲህ ብላልኛለች፣ አክስቴ እንደዛ አድርጋልኛለች ምናምን ብሎ ምናልባት እኔ አላቅ። በእጅ ከገባ ለምን መጀመሪያ ታዲያ የሆነ ፕሮሰስ ጀምር ያለው ምናልባት ሊሳካልኝም ላይሳካልኝም ይችላል ብለ እኮ የፍቅር ጥያቄን ከማቅረብ በፊት ብዙ ነገር ታወሩ። የለም የምትደብቃት ነገር እንደሌለ ትናገራል አይደለም። ይህን ብትነግራት ኑሮ ምናልባት ዛሬ ምንም ላይ መስላት ይችል ነበረ። ወይም ደግሞ ያን ያህል ብቻ ከባድ ነው። አሁን ላይ ትንሱ የምትናገረውን ነገር ሙሉ በሙሉ እደግፋታለሁ። አብራ ሆነችም ቀጠለችም አልቀጠለችም እስከ መጨረሻው እደግፋታለሁ። ላንተም ጥሩ ነው፣ በቃ ይሄን አትሂድ ብና ማለቷ መከልከሏ ላንተም ጥሩ ነው። ለምን እማታውቀዋል እማታውቀዋ ሀገር ሄደ ግራ ከምትጋባ ገና ህይወትን ለማስተካከል ደፋ ቀና ብለ ስንት አመታት እስከሚፈጅብ በዚህ ሰርተ ተለውጠ እድሜ ለማዳም ቅመሞች እስ እግዚአብሔርን እስከ ጥግ ድረስ እያደገፏችሁ እስከ ጥግ ድረስ ቪዲዮቻችሁን እያዩ ሀብታም አድርገናችኋል። የእውነቴን ለ ለመናገር ማለት ነው ና እድሜና ጤና ይስጣቸው። ደከመን ሰለቸን ሳይሉ የእናንተ ቪዲዮ ለሚከታተሉ ሰዎች እነሱን እያመሰገናችሁ ፈጣሪያችሁን እያመሰገናችሁ ወደ ሃይማኖታዊ ቦታ እየሄዳችሁ እየጸለያችሁ ፈጣሪ ሆይ ተመስገን በስደት ያሉ እህቶቻችን የእኛን ቪዲዮ የሚከታተሉ እኛን የሚደግፉ እኛን የሚያግዙንን እድሜውን ጤናውን ይስጣቸው፣ በሰላም ለሀገራቸው ያብቃቸው፣ የእኛንም ያለንን ገንዘብ ባርክልን ብላችሁ ወደ ሃይማኖታችሁ ቀርባችሁ ህይወትን በዚህ መንገድ መኖር ስትችሉ የተስተካከለ ምንም የጎደላችሁ ነገር ሳይኖር አላዛር በዚህ ዛሬ የተነስተ በቃ ለዛውም አክስትን ለምትወስዱ ነገር በዚህ ልክ ጓጉተ ሳይ እኔ እንደም ቅር ይላል። እንደ ይ ነገር እንኳን ቢመጣ በእርግጥ የሚሳካ አይመስለኝም። እኔ እንጃ አላቅም። ይፈተናለሁ ብዙ ነገሮች አሉ። እዚህ እንኳን ብዙ አሳራጭ ለአመታት የተጀመረ ፕሮሰስ ነው። እንግዲህ ዛሬ የተሳካው እዛ ሄዶ ደግሞ ስንት ጊዜ ስንት ወራት፣ ስንት አመት ሊፈጅበት እንደሚችል ማሰብ ቀላል ነው እና ይህንን ነገር ለትንሱ ስትል ብታቆመው ለራስም ስትል ይሄ ህይወት ነው። እዚህ የጀመርከው ትልቅ ትልቅ የሆነ ካምፓኒ በለው ትልቅ ፕሮጀክት ነው። እዚህ ጋ ያስቀመጥከው ነገር፣ እዚህ ጋ የጀመርከው ነገር፣ እንደ ቀልድ በቃ የሆነ ነገር ተሳክቶልኛል፣ የሆነ ነገር አልፎ ሊያልፍልኝ ነው በቃ ሊሆን ነው፣ ገና አግብቼ ወስድሻለሁ ምናምን ብለህ በተስፋ በቃ ሌላ ዓለም ውስጥ በቃ ያላሰበ መኖር የማትፈልገውን ነገር ያላሰበችውን፣ ከአንተ ጋር ደስተኛ ሆና ኢትዮጵያ መኖር እየፈለገች እየቻልን ያልቻላችሁ ሌላ ዓለም ያላየውን ለማየት በዚህ ልክ ጓጉ ተሳይ እኔ በጣም ያዘንኩትኝ እና እጅ እስክትገባ መጠበቅ አልነበረብ። መጀመሪያ መናገር ነበረብ ና እናት ራሱ ይንን እሽ ብላ የምትፈቅድላ አይመስለኝም። ቢሳካልህ ግን እንዳይሳካል ምኞቴ ነው። እኔ በህይወቴ የሰው ልጅ ደስታውን፣ ምኞቱን፣ ጉጉቱን አይቼ የሆነ ነገር በተሳካለት ብዬ የምጸልይ ሰው ነኝ ግን ደግሞ ለአላዛር ይሄንን ነገር አላደርግም ወይም ደግሞ ይህንን ነገር አልመኝም። በቃ ካላዛር ጋር ስንቱ ጋር በምንም ሁኔታ መለየት ላይት የለባቸውም ብዬ ስለማስብ፣ እሱም እዚህ ሀገር ሆኖ ከጎን በጣም ብዙ ባለ ብዙ ስራ ባለሙያ ነው ልጁ። ደግሞ ማለት ሶሻል ሚዲያ ላይ በደንብ ተፈተፍ ይላል። ከሶሻል ሚዲያ በጀርባ ደግሞ በደንብ ብዙ ስራ ይሰራልእና ትንሱም እያገዘችሁ ተጋግዛችሁ ተደጋግፋችሁ ኢትዮጵያ ውስጥ ሆናችሁ ጥሩ ህይወትን ብትኖሩ ነው የምመኘው። ና አንድ ሳምንት ቀርቶኛል፣ ፓስፖርቱን ሁሉ ይዞ ይመጣ። ይሄን ያህል ጉጉት ለማታውቀው አለም ለማታውቀው ሀገር ሌላ አለም እንዴት ነው በጣም ያስጠላል የማያውቁት ሀገር አይናፍቅም እኔ ጭራሽ ናፍቆኝ የማያውቅ ለምን አውሮፓ አሜሪካ ኤሮፕ የትም ሀገር ይሁን የእሱ ሀገር የተው ነው የምር እዛ ያሉት ራሱ መሯቸዋል ስንት አመታት ፕሮሰሱ እንደሚፈጅ በቃ የምር ነው ትንሱ ይህ ልጅ ፈቅድ አከላከችው በቃ አረ ከባድ ነው ለሴት ልጅ ለአንድ ቀን እንኳን ተለያይተው የማያውቁ ልጆች በዚህ ልክ በቃ ጥልቅ ፍቅር ውስጥ ከገቡ በኋላ እንዴት ነው ለአመታት ተለያይታችሁ አስቡት በጣም አሰልቺ በጣም ከባድ ነገር። በቃ የምታፈቅሩ ሰው ርቃችሁ መኖር ይሄ በጣም አሰልቺ ነገር ነው። ትንሱ ደግሞ ከዛ በኋላ የሚመጣውን መዘዝ፣ የሚመጣውን ከባድ ነገር እንግዲህ እያሰበች ትገኛለች። ትክክል የተናገረችው። አላዛርም እንግዲህ አሁን ላይ ነው መወሰን ያለብህ። ትንሱን ያው ከሄድክ ትንሱን ታጣታለህ። እዚህ ከሆንክ ደግሞ ፍቅርን፣ ህይወትን ታድናለህ ማለት ነው። ትንሱንም ታገኛታለህ። ያ ነው እዛ ግን ብትቀር በቃ ጭንቀት እና ሀሳብን ነው የምትቀንሰው፣ ሌላ እንትን ነው እና እዚህ ብትሆን ግን ብዙ የምታተርፋቸው ብዙ የምታድናቸው ብዙ የምትኖራቸው ህልሞች የምታሳካቸው እቅዶች አሉ። ይህንን ነው ልል የምችለው። አላዛር በጨራሽ ወደ ውጭ መሄድ የለበትም ትንሱን ጥሎ። ለትንሱም ከባድ ህይወት ነው የሚሆነው፣ ለአንተም ከባድ ነው የሚሆነው እና ገና አግብቼ ወስድሻለሁ ምናምን ዘንቦ ተባርቆ። ኧረ ተው እንጂ። ነገን እንደምትኖር በምን ተስ በምን አወቅ ነገ ያንተ ላትሆን ትችላለች። ነገ የሁላችን ላት ወይ ለእሷ ላትሆን ትችላለች። ዛሬን ኑሩ በቃ በደስታ አብራችሁ በፍቅር ኑሩ ምናምን ነገር። የነገውን ደግሞ ፈጣሪ ያውቃል። ስለ ነገ ማንም ሰው እርግጠኛ ሆኖ ማውራት አይቻልም። እና ተሳክቶልኝ እንደዚህ አግብቼ ይወስድሻለሁ ምናምን፣ ትንሱ ደግሞ በእንደዚህ በጣም ተናዳለች። የምር እግዚአብሔርን እንዳትነካኝ ብላ የሰጣትን አበባ ራሱ ማድረግ አልፈልግም ብላ መልሳ ነው የሰጠችው። በቃ የእውነት ነው ስረጋጋ ይህንን ነገር ትሰጠኛለህ ብላ ጌሱ ውስጥ ነው ገተችውና በጣም አስቸጋሪ ነው። የእውነት እኔ በደንብ ደግፋታለሁ እንደ አንድ ሴት እንደ ሰው በጣም በቃ ትልቅ የፍቅር ነው ያሳያት፣ ትልቅ ህልም ትልቅ ተስፋ ነው ያሳያት። ና እች ልጅ አለመናደድ አለመበሳጫት አትችልም። በአጭር ሊቀር ነው ማለት ነው እንግዲህ እሱ ደግሞ በቃ ከዚህ በኋላ እንደማንገናኝ ተስፋ አይነት እያስቆረጥሽ ነው አይነት ነገር ነው እያላት ያለው ያው ከሄድክ እንደምታጣት መቶ ፐርሰንት ልነግር እችላለሁ። ለማንኛውም የማታውቁት ሀገር ሊራፍቃችሁ አይገባም ለማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስኪ አላዛር መሄድ አለበት፣ ነገት ከትንሱ ጋር አብሮ ሊሆንም ላይሆንም ይችላል። ትንሱ ነገ ጥላው ብትሄድስ፣ ይሄን ፕሮሰስ ጀም ትቶ ለእሷ ብሎ ቢኖር ትታው ትታው ብትሄድስ የሚል ሀሳብ ነው ያላችሁ ወይስ ደግሞ አላዛር መሄድ አለበት፣ በቃ ኑሮ መኖር አለበት። አዎ እሷ ከጠበቀችው ከታገሰችው ተከትለው መሄድ ትችላለች፣ ወይም ደግሞ ያኔ ፕሮሰሱን አስተካክሎ መውሰድ ይችላል ብላችሁ ነው የምታስቡት? ወይስ ደግሞ ቀርቶ ሙሉ በሙሉ አንድ ላይ ሆኖ ፍቅራቸውን፣ ህይወታቸውን ማስተካከል ያለባቸው ብላችሁ ታስባላችሁ? እስኪ በኮመንት ሀሳብ አስተያየታችሁን አስቀምጡ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ።